የስኳር በሽታ በራሱ ገዳይ የሆነ በሽታ አይደለም። ከስኳር በሽታ ጋር ተያይዞ ለሚከሰተው የጤና ችግር እስከ 70% የሚሆነው ከልብና ከደም ስር ጉዳት ጋር የተያዘ ችግር ነው። ከጤናማ ሰው ጋር ሲነጻጸር የስኳር በሽታም ሁለት እስከ 4 እጥፍ ለልብና ለደምስር ችግር ያጋልጣል። ይሁን እንጂ ጥናቶች እንደሚያሳዩት ከሆነ ሰማንያ ፐርሰንት የሚሆነው የልብና የደምስር ችግሮችን አሁን የሚነግሯቸውን ዘዴዎች በትክክል ከተከበራችሁ መቀልበስና መከላከል ይቻላል በዛሬ ቪዲዮ የስኳር በሽታ ኖሯችሁ የልብና የደም ስር በሽታ ለመከላከልና ለመቀልበስ ማድረግ ያለባችሁትን አስር በሳይንስ የተደገፉና ተግባራዊ የሆኑ መንገዶችን እነግራችኋለሁ አንደኛው አንደኛው የደም ስኳር መጠናችሁን በሚገባ መቆጣጠር። በባዶ ሆድ የተለካችሁት የደም ስኳር መጠናችሁ ከ130 ሚሊግራም ፐር ዴሲሊትር በታች እንዲሆን የሶስት ወር ስኳር ክምችታችሁ ደግሞ ከ7% በታች ማስጠበቅና ከፍተኛ የደም ስኳር መጠን መዋዠቅ እንዳይኖር ማድረግ ያስፈልጋል። ይህንን ለማሳካት ስኳር በብዛት የሌላቸውን ኃይል ሰጪ ምግቦችን እንደ አትክልት ሙሉ ጥራጥሬዎችና ፍራፍሬዎች እንደ አቮካዶ የመሳሰሉትን መርጦ መመገብ፣ ጤናማ ቅባቶችን መጠቀም፣ የቅባት መጠናቸው አነስተኛ የሆኑ የፕሮቲን አይነቶችን መውሰድ፣ በፋብሪካ የተቀነባበሩና የተሰሩ ምግቦችን እና መጠጦችን ማስወገድ፣ ቶሎ ቶሎ አለመመገብ፣ አላስፈላጊ የሆኑ እስናኮችን ማስወገድ ነው። ሁለተኛ፣ የደም ግፍትን መቆጣጠር የደም ግፍት በየሰከንዱ የደም ግርግዳን ይጫናል። ይህንን ውጥረት ለማስቀረት የደም ግፍት መጠናችሁ የላይኛው ከ130 ሚሊሜትሮፍ መርኩሪ በታች የታችኛው ከ80 ሚሊሜትሮፍ መርኩሪ በታች መሆን ይኖርበታል። ይህንን ለማሳካት የጨው መጠናችሁን መቀነስ፣ በፖታሺ የሚበለጸጉ ምግቦችን እንደ አቮካዶ፣ ስፒናች ሌጊዩምስ የምንላቸውን እንደ ቦሎቄ ሽምብራ፣ ምስር፣ ክክ፣ አተር የመሳሰሉትን መውሰድ፣ 30 እስከ 40 ደቂቃ በየቀኑ ፈጠን ያለ የእግር ጉዞ ማድረግ፣ ይህንንም በሳምንት ውስጥ አምስት እስከ ሰባት ቀን ማድረግ ይኖርባቸዋል። ከላይ በተጠቀሱት ጥረቶች መቆጣጠር ካልተቻለ የታዘዙ መድኃኒቶችን መውሰድና ሌሎች የተዘረዘሩ ጥንቃቄዎችን መቀጠል ያስፈልጋል። ሦስተኛ የደም ቅባት መጠን ማስተካከል። የመጥፎ ኮሌስትሮል ወይም ኤልዲኤል መጠናችሁ ከ100 ሚሊ ግራም ፐርዴሲ ሊትር በታች መሆን ይኖርበታል። ነገር ግን ለልብና ለደም ስር ችግሮች አጋላጭ የሆኑ ሌሎች ችግሮች ካሏችሁ ይሄ የመጥፎ ኮሌስትሮል መጠን ከ70 ሚሊ ግራም ፐርዴሲ ሊትር በታች እንዲሆን ይፈለጋል። ትራይግላይሰራይድ መጠናችሁ ከ150 ሚሊ ግራም ፐርዴሲ ሊትር በታች የኤችዲኤል መጠናችሁ 40 ወይ 50 በላይ መሆን ይኖርባቸዋል፣ በጾታቹ አማካይነት ማለት ነው። ይሄንንም ለማሳካት የተጠበሱ ምግቦችን ማስወገድ፣ በኦሜጋ 3 የበለጸጉ የምግብ አይነቶችን መርጦ መመገብ፣ እነዚህም እንደ አሳ፣ የዘር አይነቶች እንደ ዱባ ፍሬ፣ ሰሊጥ፣ ሱፍ፣ ቻያ ሲድ የመሳሰሉትን መውሰድ፣ ትራንስፋት የተባሉ አደገኛ የቅባት አይነቶችን ማስወገድ። እነዚህ በብዛት በተጠበሱ ምግቦች ውስጥ የሚገኙ እንደ ፒዛ፣ በርገር፣ ቺፕስ፣ ስናክስ እና አንዳንድ መጠጦች ውስጥ ሊገኙ ይችላሉ። ከላይ በተጠቀሱ ዘዴዎች መቆጣጠር ካልተቻለ ስታቲን የተባሉ የቅባት መውረጃ መድኃኒቶች ከታዘዘሎት በአግባቡ መውሰድና ጥንቃቄዎችን አንድ ላይ መቀጠል አስፈላጊ ነው። አራተኛ ጤናማ የሆነ የሰውነት ክብደት እንዲኖር ማድረግ አምስት እስከ አስር ፐርሰንት የሰውነት ክብደት መቀነስ ብቻ እንኳን የደም ግፍት የደም ስኳር መጠንና የደም ኮሌስትሮል መጠን በአንድ ጊዜ እንዲስተካከል ያግዛል አምስተኛ አዘውትሮ የአካል ብቃት እንቅስቃሴ መስራትን አለመዘንጋት የአካል ብቃት እንቅስቃሴ የተፈጥሮ መድኃኒት ነው በመባል ይታወቃል ልብን ያጠነክራል። የደም ስኳር መጠንን ያወርዳል። የደም ዝውውርን ያስተካክላል። 30 እስከ 40 ደቂቃ የእግር ጉዞ፣ ሳይክል ወይንም ዋና ለአምስት እስከ ሰባት ቀን በሳምንት ውስጥ ማድረግ። ይህንን እያደረጋችሁ ከቻላችሁ በሳምንት ሁለት ቀን ተጨማሪ ክብደት ማንሳት፣ እንዲሁም ፍሌክሲቢሊቲ እና ስትሬች ኤክሰርሳይሶችን ማካተት። በስድስተኛ ደረጃ ጭንቀት ካለ ማስወገድና ማስተካከል። እርዘም ያለ የቆየ ጭንቀት የደም ስኳር መጠንና የደም ግፍትን ይጨምራል። ይሄን ለማሳካት በጥልቀት መተንፈስን መለማመድ፣ በተፈጥሮ ውስጥ የእግር ጉዞ ማድረግ፣ መመሰጥ ወይንም ሜዲቴሽን መለማመድ፣ የአካል ብቃት እንቅስቃሴ ማድረግ። እነዚህ ጭንቀትን ለመቀነስና ለማስወገድ ከሚረዱ መንገዶች የተወሰኑ ናቸው። ሰባተኛ በየቀኑ በቂ እንቅልፍ ለመተኛት መጣር። በቂ እንቅልፍ አለመተኛት የሰውነት የሆርሞን ስርዓትን በማዛባት የደም ስኳር መጠንና ግፊት እንዲጨምር ምክንያት ይሆናል። ይሄ ደግሞ ለልብና ለደም ስር ችግሮች ያላችሁትን ተጋላጭነትን ከፍ ያደርጋል። ስምንተኛ አልኮልና ሲጋራ በጭራሽ አለመጠቀም። ዘጠነኛ አግባብና በትክክል የታዘዙ መድኃኒቶችን መውሰድ። አንዳንድ መድሃኒቶች የደም ስኳር መጠን ማውረድ ብቻ ሳይሆን በተጨማሪ ልብና ኩላሊት ጉዳትን የመከላከል አቅም አላቸው። አስረኛ በተጨማሪ አዘውትሮ የልብና የደም ስር ጉዳትን የሚጠቁሙ ምርመራና ክትትል ማድረግ ወይንም ስክሪኒንግ ማድረግ፣ የሶስት ወር የስኳር ክምችትን ከሶስት እስከ ሶስት ወር ስድስት ወር ባለው ጊዜ መታየት፣ የደም ቅባት መጠናችሁ በአንድ እስከ ሁለት ዓመት ውስጥ መታየት፣ የኩላሊት ጉዳት ካለ በየአመቱ ቼክ መደረግ፣ የደም ግፍትን ሆስፒታል ወይም ክሊኒክ፣ ሌሎች ጤና ተቋማት በሄዳችሁበት ቁጥር መለካት፣ የአይንና የእግር ችግሮች ምርመራን በየአመቱ ማድረግ ያስፈልጋል። ስለዚህ ስኳር በሽታ ኖሯችሁ የልብና የደም ስር ጉዳትን ለማስቀረት ማድረግ ያለባችሁት ዋና ዋና ነገሮች የደም ስኳር መጠን መቆጣጠር የደም ግፍትን መቆጣጠር፣ ትክክለኛና ተፈጥሯዊ የሆኑ ምግቦችን መውሰድ፣ እንቅስቃሴ ማድረግ፣ አለመጠጣትና አለማጨስ፣ ጭንቀትና የእንቅልፍ ሁኔታን መቆጣጠር፣ ለቃላችሁ ታማኝ በመሆን በዘላቂነት እነዚህን ተግባር ላይ ማዋል። የዛሬ ቪዲዮ ይህንን ይመስላል። እስካሁን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ቻናሌን ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ የቻናል የቤተሰብ ሁኑ። ሌላ ጊዜ በሌላ ቪዲዮ እንገናኝ። እስከዛውም ቸር ሰንብቱ።